ከተከተለችኝ ህይወቴ እንዳልኖር ላገባቸው ያሰብኩትን ሴቶች እንዳላገባቸው ልክ ዛሬ ችን አገባ ልሚ ሰወጣ እሷ ጋነች የከለከለችኝ ነው። እና በአጠቃላይ ኢትዮጵያ ውስጥ በጭራሽ በቃ ልተኛለኝ አይደለም፣ እሷ ልተኛለኝ አሳብ የላትም ወይ እጅ ልሰጥ ከኔጋ ታርቃ ከኔጋ ለመኖር አሳብ የላትም ወይም ደግሞ ዝም ብላ ከህይወቴ ውስጥ ወጣ እኔ አገብቼ እንድኖር የሚል አሳብ የላትም ማለት ነው። እና ስለዚህ በቃ ማግባትም አልቻልኩም ማለት ነው። አንዱ አስተባራት አንዷ ትመጣለች። አንዷ አስተባር አንዷ ትመጣለች። እናገባዋለን ብሎ የመጡት ማለት ነው እና ለመምጣትም ያሰቡት እኔም ላገባት ያሰቡ ካለ ይህን ቪዲዮ ስታይ እሱም እያታስቀምጠንም አትለቀንም። ሮዛ ምን የመሰለች ችንጉ ምሰች ቆንጅዬ ልጅ ህዝብ በሙሉ ይወደዳት። ሌላ ነገር ሳይሆን የቅናት መንፈስ ነው። የቅናት መንፈስ ሁለት ቦታ ይካፈላል። እሱ መጀመሪያ የተነሳበት ሰውየውና፣ ሁለተኛ ሁለተኛ ምን ይባላል? ጠፍቶኛል፣ በአማርኛ ማለት ነው። ያ ሴት ላይ የተነሳው ሁለት ነው፣ በአጠቃላይ መንፈሶቹ ማለት ነው። የቅናት መንፈስ እንደዚህ ነው። መጀመሪያ እሷ ሳይሆን እሷ በንዴት ከአንተ ጋር ለማላያት ስለፈለገች ልጆችን ሁሉም ነገር ሽቅቃ ምናምን ሽጦ ሄደች። የቅናት መንፈስ የለያትም። በዛን ጊዜ አንተ ጋ ነው አለ ቅናት መንፈስ እየፈለግክ ሀምሳ ስንት ጊዜ ነው ወደ የመን ራሱ ተመለስክ? አንተ ራሱ ስንት ጊዜ ነው አደን ሰና ምናምን መሀል ብዙ ጊዜ ሄድኳ። አሰላሙ አሌይኩም ረፍቱላ በረካቱ ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ በዝት ይበል እያልኩኝ እንግዲህ በቃ አሁን ያለሁት ኤርፖርት ነው። ልሄድ ነው ያሲን ሰላም በላቸው። እስ አሰላሙ አሌይኩም ውድና የተከበራችሁ የእስቢ ባባ ቤተሰቦች እንግዲህ ዛሬ ሳይድ ጭራሽ አሁን ወደ አዳም ወደ አደን ለምንድን ነው የሚሄደው? እንግዲህ ለምንድን ነው የሚሄደው ወደ የመን? እንግዲህ ሱመያ የሆነች ሴት ጋር እኔ ያገባለሁ ብዬ እንትን ስል ሮጣ ትመጣና ታስፈራራቸዋለች። ምን እንደምትላቸው አላውቅም፣ ሀሳባቸውን ይቀይራሉ ማለት ነው። አሁን ጊፍት ሪሊስቴት ሄጄ ባለፈው ቪዲዮ ስለቅ መልሳ ምን አለች እዛም ደስ ስትሄድ በቃ እንጂ ሰው እንዳገባ ወይ እራሷ መታታረቅም ወይም ደሞ ሌላ እንዳገባ አትፈቅድም። ትልቅ ችግር እየፈጠረች ነው። ስለዚህ ግዴታ እኔ መሄድ አለብኝ። አሁን ሱመያ ጀግና ጀግና ብሎ ሲያጀግኑሽ በቃ እየመጣሽ ለአገባቸው ብላዎቹ ሴቶች በሙሉ እያባረርሽብኝ ነው አይደል? አሁን እውነትም ጀግና ከሆንሽ ነይ እና የመን የመኒ ነው ማገባው። አባራይተስ ነው አሁን ጀግና ከሆንሽ። አዎ፣ አዎ፣ አዎ የመኒ ዛሬ ነገ ሳልል አገባለሁ ላገባ ነው የምሄደው ትያለህ። ምክሩን ተው፣ ቻው። በቃ አሁን ሰዓት የለኝም። ሰዓት ሄዶ ብያለሁ። ወንድ ከሆነች ትምጣ። በቃ አሁን በአሁኑ መታ ከከለከለችኝ ሳላገባ አሁን ላገባ ያልኩትን ሰርግ ወይም ደግሞ ሚስት እንትን በሆነ ነገር ካለችብኝ እ እና እስከ መጨረሻ ከኛ ጋር ሆኖ አሁን እየሄድኩ ነው። ኤርፖርት ነው ያለሁት። ባይ ባይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎቻችን ሰላም ሰላም ብያለሁ ብያላችሁ በሰላማችሁ በዘት ይበልልን። እንግዲህ ዛሬ የት ነው ያለሁት? እንደምታውቁት ይሄን ሰው ታውቁታላችሁ ነው ኬስ መጣለት ነው ታቁታላችሁውቁታላችሁ እኔን ያውቁኛሉ። እኔ የት ነው አለ? አሁን አዲስ አበባ ነው አለ። አዲስ አበባ ኢትዮጵያ ቤቱ በአማርኛው የሮዛ ወንድም ነው። እኔ ሮዛን በልጣለሁ፣ ሮዛን በልጣለሁ። እንዲሁም አሁን አሻሺ ያለው የሮዛ ወንድም መሆን አልችልም፣ አይገባም እንጂ እሺ በጣም ተሻሽሏል ማለት ነው። ተሻሽሏል ምን አግኝተ ያሻሻል ስኪ ያኔ አውራ አለው ያ ያለ ፍራቻ ስለማውራ በቃ ቋንቋ ይጠቅማል። አሪፍ ነው። አንተ አንተ ቋንቋውን ለምደኳል ግን ሮዛ ቋንቋ ምናምን ባታቆም እንትኑ ግን ታውቃለች። አንተ አሁን አውራ አለ ካስታክል ሮዛ ግን አውራ አለ ማለት ስፈልግ ወረቦር አለ እንትኑን እና እንደምታዩት ከአብዲ ጋር ተገናኝተናል። መጣሁ የመን ነው ያለሁት ማለት ነው የመን ሰናአ ነው እና የመን እንደት ነች? እንደት ነበራችሁ? ደህና ናችሁ? እስኪ ሰላም እዚህ ሰላም ልበል። አንቴው እንኳን በሰላም መጣ። ያኔ አንተ ሁሌም ያኔ የመን እንዴት ነው ምናምን ብለህ እኛን ማጠየቅ አይቻልም። እንደውም እኔ እራሱ አንተን እንጠይቃለሁ እያልኩ ለምንድነው እኔ ያልኩበት ቦታ እየሄድክ ስለሆነ ማለት ነው። ሁሌም የመን ኢትዮጵያ፣ የመን ኢትዮጵያ እዚህ መሀል በየሁለት ወሩ ሶስት ወሩ ምናምን ብዙ ጊዜ ተመላልሷል። አሁንም ተመልሰ መጥተዋል። ጥሩ ናት የመን ምን መትልም ቆንጆ ነች። እናንተ ከሄዳችሁ ትንሽ ደብረዋል። ለምን ያኔ የለመድክ ጓደኛ ረቅ ሲል ጥሩ አይመጣም። እና አሪፍ ነው። በቃ ለማንኛውም እንኳን ሰላም ሆናችሁ። የሆነ ሰዓት ላይም እንትንም ሲወረወርም ነበረ ማለት ነው ሚሳይሉም። እንኳን አላትርፏችሁ ለዚህ በቃችሁ እንሻላ። የመንም በሙሉ አላ ይጠብቃት። የመን የምንወዳት ሀገር ነች። የመጀመሪያ የስደትን ያስተማርችኝ የስደት ሀገሬ ነች የመን ማለት ነው። ልጆችን ያገኘሁበት ሀገሬ የመን ነች። የመን እንደ ሁለተኛ ሀገሬ ናት ማለት ነው። በጣም ወዳት ሀገር ናት። እና አሁንም ድሮም እዚሁ ነው። ሚስትም ያገባሁትም ለመጀመሪያ ጊዜ ማለት ነው። ልጆች የወለድኩት እዚህ ነው ለመጀመሪያ ጊዜ ማለት ነው። አሁንም ደግሞ ለሁለተኛ ጊዜ ሚስት የማገባው እዚህ ነው። ለሁለተኛ ጊዜ ልጆች ወልደው እዚህ ነው። ለዛ ነው የመጣሁት እንግዲህ እንደነገርኳችሁ ያሲንግ ያለውን አንዳንድ ቪዲዮችም አይታችሁ ከሆነ ከዛ ኤርፖርት ላይ ቀረጽኩትን ስመጣ ምናምን ነገር አለ። አዲስ አበባ ምን ብዬ የመጣሁት የመን የምመጣበት ምክንያት እንግዲህ ሱመያ አላስቀምጥም አለችኝ። ይዘታቃል፣ እየተከተለች ልክ እኔ በቃ ወይ መታ አትመጣም፣ አልታረቀችኝም፣ ወይም ቀርታ አልቀረችም፣ እስከ መጨረሻው እንለያይ አላለችም። የቅናት መንፈስ ይሁን የቅናት በሽታ ይሁን፣ በሽታ አይደለም፣ ይሄ የታወቀ ነው። የቅናት ጂኒ ይሁን አላውቅም፣ የቅናት መንፈስ ነው። የቅናት መንፈስ ደግሞ እንደዛ ነው፣ ይገለባበታል። መጀመሪያ አንተ ነው በቅናት የሞላው ማለት ነው። መጀመሪያ አንተ ትዝ የምል ከሆነ ሌላ ነገር ሳይሆን የቅናት መንፈስ ነው። የቅናት መንፈስ ሁለት ቦታ ይካፈላል። እሱ መጀመሪያ የተነሳባት ሰውዬና ሁለተኛ ሁለተኛ ምን እባላት ጠፍቶኛል፣ በአማርኛ ማለት ነው። ያ ሴት ላይ የተነሳው ሁለት ነው፣ በአጠቃላይ መንፈሶቹ ማለት ነው። የቅናት መንፈስ እንደዚህ ነው። መጀመሪያ እሷ ሳይሆን እሷ በንዴት ከአንቴ ጋር ለማላያት ስለፈለገች ልጆችን፣ ሁሉም ነገር ዕቃ ምናምን ሽጦ ሄደች። የቅናት መንፈስ የለያትም። በዛን ጊዜ አንቴ ጋ ነው አለ የቅናት መንፈስ እየፈለግክ ስንት ጊዜ ነው ወደዚ ሆን ራሱ ተመለስክ አንተ፣ የራሱ ስንት ጊዜ ነው አደን ሰና ምናምን መሀል ብዙ ጊዜ ሄድኳ። በዛን ጊዜ ቅናት መንፈስ አንተ ላይ ነው አለ። አንተን ስለቅ፣ ሁለተኛ ቅናት መንፈስ ከሱ ይትነሳል ገባ። እኔን ራሳ እኔን ሊረሳ ነው ይሄ ሰውዮ ምናምን፣ ሴት አግብቶ በስነስረት ቁጭ ማለት የለብህም ምናምን ብሎ ቅነት መንፈስ እንደዛ እሷ ላይ ነው እንጂ እንትን አይደለም። አንተን ጠላለሁ ትላለች እንጂ አሁን እንደውም አንተን ታፈቅራለች ብዬ አስባለሁ። አሁን በቃ ብጠላኝ ኖሮ ወይ በቃ ተፋተን ይለይልንና አንተም የራስን ህይወት ኑር፣ እኔም የራሴን ህይወት ጀምራለሁ ብላ ህይወት አንተ ጀምር ነበር። እኔ ለምኛታለሁ እ ብዙ ለምኛታለሁ፣ ከአመት በላይ ተከታትያታለሁ። እና እዚህም እየመጣሁ እዚህ ባለችበት ሰዓትም ኢትዮጵያም ስትሄድ ወደ ጎንደር ባህር ዳር ስትሄድ እየተከተልኳት በሄደችበት ቦታ ስከተላት ነበር። አሁን ልክ እኔ ስልጭ ተብሎኝ ሳቆም እሷን መፈለግና መከታተል ሳቆም በተሯ እሷ እኔን መከታተል ጀመረች። እኔስ መከተላት እሷንና ልጆቼን ለማግኘት ነበረ፣ ይቅርታም ጤቄ ወደ ቤትም ለመመለስ ነበር። የድሮ ህይወታችን ወደነበርንበት እንድንመለስ ነበር። እሷ ግን ለመታረቅም አይደለም እምትመጣው እኔ ላገባቸው ማስባቸውን አንድ ሴት አገባለሁ ብዬ ነው የወጣሁ። ቤት በኩል እንደምትመጣ ምን አይነት መንፈስ እንዳላት፣ ማለት ቀን ከች ብላ እዚያ ጋር ነው ያገኘኸው። መንፈስ ሳይሆን አሁን አንተ ያታውቅም እንጂ የእሷ ጓደኞች ሊኖሩ ይችላሉ። አንተ የማታውቅ ጓደኞች ማለት ነው። ከእሱ ጋር ግንኙነት ያለው የእኔ ጓደኞች ናችሁ ምናምን አንተ የምትሉ ያኔ የአንተ ጓደኞች ከአንተ ጋር እየበሉ ከአንተ ጋር እየጠጡ ለሱ ኢንፎርሜሽን የሚሰጡ ሰዎች ሊኖሩ ይችላሉ። እንደዚህ አይነት ነገሮችን ማጠራጠር አንተ ዛሬ ምን ትበላለህ፣ ምን ትጠጣለህ፣ ነገ አንተ ፕሮግራም ምን እንደሆነ ያውቃሉ። ያን ያ ነገር ከነገሩ ትገኛለች እሷ ብቻ ሳይሆን ያኔ ማንኛውም ሰው እንደዛ ነው ብዬ ያስባለ። እንደዛ እየተከተለችኝ ህይወቴን እንዳልኖር ላገባቸው አስብኩትን ሴቶች እንዳላገባቸው ዛሬችን አገባለሁ ብዬ ሳወጣ እሷ ጋር ነች እየከለከለችኝ ነውና በአጠቃላይ ኢትዮጵያ ውስጥ በጭራሽ በቃ ልተኛለኝ አይደለም። እሷ ልተኛለኝ ሀሳብ የላትም ወይ እጅ ልሰጥ ከኔ ጋ ታርቃ ከኔ ጋ ለመኖር ሀሳብ የላትም ወይም ደግሞ ዝም ብላ ከህይወቴ ውስጥ ወጣ እኔ አግብቼ እንድኖር የሚል አሳብ የላትም ማለት ነው። እና ስለዚህ በቃ ማግባትም አልቻልኩም ማለት ነው። አንዷ ስታባራት አንዷ ትመጣለች፣ አንዷ ስታባራ አንዷ ትመጣለች። እናገባዋለን ብሎ የመጡት ማለት ነው እና ለመምጣትም ያሰቡት እኔም ላገባት ያሰብ ካለ ይህን ቪዲዮ ስታይ ሱመያ አታስቀምጠንም፣ አትለቀንም። ሮዛ ምን የመሰለች ቆንጂ ልጅ ህዝብ በሙሉ የወደዳት እሽ ብላ ስትመጣ ከራሷ መጥቶ ለኔም ብላ መድኃኒት ጠጥታ ሮዛን ራሱ ያው ምን እንዳለቻት በጆሯ ሾክ አለቻት። ሮዛም ሐሳቧን ቀየረች። ሐሳቧን በጭራሽ ትቀይራለች የማላስብ ልጅ ማለት ነው እና ብቻ ይገርማል። ስለዚህ ሁን በአጠቃላይ የመን የመጣሁት ወደ ሰና የመጣሁት ለምንድን ነው? እንግዲህ አበሾችን ስለምታውቃቸው ኢትዮጵያ ውስጥም በቀላሉ እነሱ ማግኘትም ስለምችል እየተከተለች ባሉበት ቦታ እሄደች እኔ እንዳላገባቸው እያደረገች ስለሆነ፣ እንግዲህ አሁን የመመምጣት ደግሞ ለእሷ ይከብዳታል። ሳትመጣም ረጅም ጊዜም ከሆነ ደግሞ መምጫ ኩርጃም ይቃጠላል። ቪዛ ምናምን ኩርጃ ወደ ይቃጠላል። ሊቃማም ሊያልቅም ይችላል። እሱ ካለቀ ደግሞ በአዲስ ቪዛ ለመግባት ከበድም ሊላት ይችላል። ሰውም ሊያስፈልጋት ይችላል። ወደዚህ አሁን አትመጣም እሷ። ምንም መታ እኔን እንቅፋት የምትሆነኝ ነገር የለም ማለት ነው። ይህንን ስለተማመንኩኝ አንድና አንድ ያለኝ አማራጭ ምንድን ነው? የመን ሄጄ የመኔ መግባት ወይ የመጣች አይደለም ወይም ደግሞ ማገባቸውን ጌቶች ስላልሆነ ከእሷም ጭቅጭቅ ልገላገል ሴቶችም ከሚፈሩ የመኔ ሴት ላገባ የመጣሁት እንግዲህ ማውራቸውም ሴቶችም አሉ ማለት ነው እንደዚህ በሰው በሰው የማቃቸውም አይጠፉም። እዚህ ደግሞ ግዴታ እንደ እንትን ተዋዳችሁ ተፋቅራችሁ አብራችሁ ቆይታችሁ ምናምን ነገር የለም እዚህ ህጉ ማለት ነው። ላገባ ፈልጋለሁ፣ ጥሩ ሰው ፈልጉልኝ ካላችሁ የሚፈለገውን በህጉ መሰረት የሚከፈሉ ይከፈላል። ቆንጂ ናት ትታያለች፣ ሆነች አልሆነች የሚለው ይታያል። ከዛ በኋላ እንነጋገራለን፣ እንታወቃለን፣ ወደ ቤተሰቦቻችን ሽምግልና እንሄዳለን። የሚከፈለውን እንከፍላለሁ። ሰርግ መደገስ ትፈልጋለህ፣ ትደግሳለህ። አይ አልፈልግም፣ ማህር ምናምን ወርቆን ገዝቼ የሚከፈለውን የማህሩን ከፍዬ ከታስሮልኝ እሷ ቤቷ ከፈልገች ትደግስና ትውጣ። ደግሰው ይስጡኝ፣ እኔ ቤቴ ቁጭ እየጠብቃለሁ ካልኩኝ፣ ደግሰው እቤት ያመጡልኛል። ሄጄ ብቻ መውሰር ነው። በህጋቸውም በአላቸውም ደስ የሚል ባል ያላቸው፣ በዛ ላይም ደግሞ ሴቶቻቸው ክብራቸውን ጠብቁ ቁጭ ያሉ ናቸው ወጥተው እዚህ ወንድ ጋር ምናምን ምንዘላዘል ነገር የለም። በባህላቸው ክልክል ነው፣ በየመን ሴቶች ማለት ነው። በሚሊዮን ብር ተከፍሎ ነው የሚዳሩት። ያችን ሴት አግብቶ ያች ሴት ባህል ጋር ድንግል ካልሆነች በህጋቸው መሰረት ያ ወንድ ያገባት ወደ ቤቷ ይመልሳትና ብር ይመልሱልኝ፣ ልጃችሁ ክብሯን አልጠበቀችም ብሎ ከመለሰ ልጅቷ ትገደላለች። ገባ? ልጅቷ ስለምትገደል ለዚህም ፈጣሪያቸውንም ስለሚፈሩ አንድም ሴት ሳትበላሽ በክብሯ ነው የምትቀመጠው ማለት ነው። አንድም ሴት ሳትበላሽ በክብሯ ነው የምትቀመጠው ለዚህ ለዚህ ደስ ይላል ማለት ነው። በተለይ ደግሞ ምን የመሳሰሉ ቆንጆ ቆንጆ የመሳሰሉ ወተት የመሳሰሉ ሴቶች አሉ። እኔ ከመምጣቴም በፊት ሰዎችን አናገር ያለው በቃ፣ ከዛ ከሮዛ የመጨረሻ ውሳኔ ብዬ ሮዛን ከጠይኳ በኋላ እሷ እንደማላገኛት እንደማላገባት ስትወሰነልኝና እርግጠኛ ስሆን ቀጥ ብዬ የምን የመምጣት ሀሳብን ወቅ ያለኝ ማለት ነው። ሰዎችን አናገር ያለው ያዘጋጁልኝ ሴት አለች ፈቃደኛ ከሆነች እና ቤተሰቦቿን ካልፈራች፣ ያው ፊታቸውን ተከፍተው መውጣት ክልክል ነው። ግን ያው አንዳንዶቹም ደግሞ ፍሪደም የሚሰጣቸው ቤተሰብ አለ። ፊታቸውን ብቻ ተገልጸው መንቀሳቀስም መማርም ምናምን እንዲችሉ ቢደረጉም አሉ ማለት ነው። ከተቻለ የማገባትን ልጅ ከማግባቴ በፊት ራሱ በቪዲዮ እናንተን አስመርጣለሁ ማለት ነው። ቤተሰቦቿን ካናገርኩ በኋላ የኔ ሚስት ስለምትሆን ምንም ያው የሚከብድም የሚፈሩትም ነገር ስለሌለ አውጣትና

ስሙያ ታሳዳቸዋለች ስለማተኛ ልኝ አርፋ ስለማትቀመጥ እሷ ጋምና ጭቀጭቀ የምራሴና አሳመመኝ። ሰው ውስጥ በየጊዜዎችን ላገባ ነው እያልኩ ሰወጣ ምን ይለኛል ለምን ይስቁብኛል ብዬ ለምን ላገባ ወስኜ ዚህ መጥቻለሁ። እና ዶ አርጎ ል እንዲሳካልኝ ቆንጅ እንዲገጥመኝ ሞክተረሟን ፈጣሪዋን ፈራ፣ ብዙ ልጆች የምትወልድልኝ እንሻላ አዳልም ይሰጣት፣ እንደሱ አይነት ሴት ለማግባት የመጠዋት ማለት ነው ያለውን ነገር እንዳለ አሳያቸዋለሁ። የመን በሰላም ገብቻለሁ። የመን ያለሁት ለምትወዱ ለማታከብሩኝ ከልብ አመሰግናለሁ። ብዙ ዱአ አስታረጉልኝ። ኮመንት ሱመያ ስር ገብታችሁ በቃ አደከመሽ አደከምሽው፣ ይቅርታ ሊጠይቅሽ ነው፣ ታረቁ ምናምን ብላችሁ እናንተ መለመናችኋል። በቃ ብዙ ስለዚህ ይኸው ሱመያም ካሁን በኋላ ተገላገይ። እየመጣሽ የአንገታ ብል እየሰጠሽ፣ በጥፍ እየመታሽ፣ አንዷን እያለቀስ እያሰማሽ፣ አንዷን እያስፈራራሽ እንተምትዩም ይቅርብሽና እኔ ህይወቴን በቃ ልጀምርና ልኖርበት። አንቺም እንደፈለግ ሽኝ ህይወትሽን መቀጠል ትችያለች ማለት ነው። ከህይወታችን ውጪ ለማለት ነው። ሴት መቼ የሚያገባ ምናምን እያልሽ እዛ ላይ እዚህ ከመጣችያለች ነው። እዚህ ከመጣች ታገኛታለች። የመን ሴቶች እንደ አበሻ ሴቶች እዛ ና ዚ ዚህ ብትላት አትመጣላት። ስልኳ ነው ማታቆም፣ ማገባትን ኢትዮጵያ እኮ በቀላሉ የነሱን ስልክ ማግኘት ይችላለች። መታለች መቼ ማመጣም እዚያውን ከንቦላማ እርግጠኛ ነኝ ሰላም በልኝ። ከመጣችም ሰላም በልልኝ። እንዴት ሰላም ያኔ እንደውም እዚህ ይከብዳል። እንደ ኢትዮጵያ ቀለል አያርጉም። ስለ ሴቶች ታውቃለህ ቀለል አያርጉም። ለምንድን ነው ሁለት ልጆች አለኝ፣ እኔን ሳያስተዳድር እኔ ላይ እንደዛ ሊያገባ ነው ምናምን ካለ አንተ ላይ እኔ ከቤተሰቧና ከልጅቷ ጋር ከስማማው ምን አገባ ነው የሚሉት። እንደዚ እንደዚ እንደ ኢትዮጵያ ምናምን አዘንኩና መሰለህ የለም። እነሱ በደንቡ መሰረት የልጅቷን ወርቅ የሚጠይቁትን ማህር የሚከፈለውን ብር ማለት ነው። እሱ ከተከፈለና ወርቁ ከተገዛላት ለድግሱና የሚያስፈልጋል ነገር ከተስማማን ማንም ቢመጣ ማንም ትንቢ ባልዮስ ከፈቀደ ሚስት ሆን አዝኝ ምናምን እያለምን ገባ ክያ አረቦች ከወሰኑ ወሰኑ ነው፣ አለቀ። የነሱ ውሳኔ። የመኖች ደግሞ ኦሪጂናል አስሊ አረብ ናቸው። ታሪክ ላይም ያቆሰዋለ። የማያቆሰው ደግሞ የመን አረብ እራሱ አይመስለውም ማለት ነው። እነሱ ሲጀመር አረብ ማለት የምን እኮ ሌሎቹ ኮፒ ናቸው። ለምንድነው አሁን ዱባ ያለው አረቦች፣ ስዑዲ፣ ኢማራት ምናምን ንጹህ አረቦች እንዳይመስላችሁ። ያኔ አስለል አረብ የሚባል ያ የኦሪጂናል አረቦች የመን ናቸው። በቁርአንም በእምነትም ከሆነ እንደ የመን እምነት ያለው ሰዎች አሉ እንዴ የለው። ከአረቦች አሁን ዱባ ሄዶ ሱዑድ አረቢያ ሄዶ ብዙ ትልቅ ዓሊም ሆኖ የሚወጣ ትንሽ ሰዎች ናቸው። ወደ የመን ግን ብዙ ዓሊሞች ከሁሉም አገር የመን መጥቶ ነው ዲኒን ምናምን ለምዶ ወደ አገሮች የመን ይማራሉ። መርከዞች አሉ። ቁርአን ራሱ ዝም ብሎ ምናምን ሳይሆን በጣም ሀይለኛ በጣም ሀይለኛ እንትኖች አሉ እዚህ ብዙ ታዋቂ ሰዎችን ብዙ ሼኪዎችን ብዙ ዓሊሞችን ያፈራች ሀገር ነው። ደሞ ሱዲ አሁን ሱዲ አረቢያ አሁን ያኔ የጥንት የሙስሊም ጥንት እንትን ስለሆነች ነው እንጂ በስሙ ካልሆነ በስተቀር እንደ ዲኑን እንደዛ ጠንከር አያደርጉም እነሱ በቃ እምነት አርጎ ሙስሊም አይባሉ አይባሉም። ብቻ ያው መካካባ ምናምን ያለበት ሀገር ነው ሳዲ እንጂ እምነት ላይ ግን በጣም ይሄ ማንም ሰው ያውቃል። አላህ የሚፈራው የመኖች ናቸው። ሳውዲዎች እና ዱባይ ምናምን የለም እና ስለ እምነት ውስጥ ስለ ሃይማኖት ምናምን ልንጠቅስ እና ልንገልጽ ሳይሆን የመጣ ነው። በጠቃላይ ያንን ሀሳባችን ነው ይዞ የዛ ሄደ እንጂ ለእኔ ግን ውስጥ የለም። ስሞ ያይንን ቪዲዮ መሰማ ከሆነ እኔ ማኖር ፈልጋለሁ ለምን አልፈራ? ወደ ለምንድ ነው ልጅቷ? አንቴ አሁን ከኢትዮጵያ ትመጣም ከመጣም ሰላም በል ካለች እዚህ መቶ ሰላም ካለች አንቴንም እኛንም ሰላም ካለች ሰውን አንቴ ራሱ ከኢትዮጵያ ከሩቅ አገር እዚህ መጣ። አይደለም እንዴ እዚህ መጣ። አንቴ የቻልክ ነገር እሷ አችልም ማለት አልችልም። እኔ በቅርቡ ስመላለስ ነበረ። እሷ ግን አንቴን ሳዘገ እያቀርም ቪዛዎቹም ሊያልቅ ይችላል። በአዲስ ቪ ቪዛ ልትመጣ ትችላለች። ከፈለገች ትምጣ፣ ግን ብትመጣም ከሆነ በኋላ ምንም አታመጣ። የመኒ ሴት እንደዛ እንዳበሾቹ አዝኖላት፣ ቴነሽ ጓደኛ። እኔ ግን ሊመክር አሁን ህዝቡ ፊት ለፊት እኔ እሱ አገባለሁ ምናምን ስል ሆኖ ለማናገር ከሱመያ ጋር ተጣልቼ ነበር። በዚህ ይቅርታ ጠይቃለሁ ሱመያን። እኔ አሁን ምክሬን ለሰየድ፣ አቶ አሁንም ከሱመያ ጋር ብትሆን ደስ ይለኛል። ደስታዬን አልገልጽም ምን ተረቅማ እኔም እኮ አልጠላሁትም፣ ከሱም ጋ የምታርቁን እኔም ጥላቻ የለኝም፣ የጠላሁት ነገር የለም። ግን እንደምታየው ወይ ልጆችን አለሰች ወይ ምታልታረቀች እንዳላገባ ነው ፍላጎቷ። በአጠቃላይ በቃ ስለ ሱመያ ዛሬ እናቁምና አሁን ሰሞኑን የማገባትን ሴትች ብቅ አልና አስተዋውቃችኋለሁ። እስከዚያ እናንተ ምድ አድርጎ ወዳቸኋላ፣ አከብራችኋለሁ። አሰላም አለይኩም ረቱላ በረካቱ ባይ ባይ።